አደርጊ እሱን ባሳይሻ ይሻል መንገል ትደወይ ነው ከመነግርሽ አድርገው ባሳይሻ ይሻል። ውይ ጸጋ አንቺ ምትወኚ በጣም አበዛሽ። እሺ ሄሎ፣ ወይ ዘሮ ጸጋ ነኝ። ምን ቋንቻ አምሻል እንዴ ምን ይያደረክሽ ነው? አንቺ ራስሽ ምን እያደረግሽ ነው? ለወይዘሮ ሀመልማል እየደወልኩላት ይደወልኩላት ቆይ ለሰለ ምንድነው ምትደውይላት? ለምን ይመስልሻል እሱንም አንቺ ንገሪን እንጂ ጥሩ። እውነታውን ነው ማወቅ የምትፈልጉት? አዎ እውነታውን ነው ማወቅ የምንፈልገው። ያኔ በርገር ቤት ስትገቡ ያነሳዋችሁን ፎቶ ልልክላት። ም ጸጋ የምርሽ ነው? አዎ የምሬን። ቆይ ግን አንቺ ልጅ ያምሻል አይደል? ጤነኛ አይደለሽም። አዎ ያመኛል። አሁን ስልኬ መልሽልኝ። አልመልስም። ምን ነው አሁንም ወስደሽ ፎርማት ልታደርጊው ነው እንዴ? እሷ አያገባሽም። እሺ ቆይ አልገባኝም። ለምንድን ነው ለማሚሱን ፎቶ የምትልኪላት? ምክንያቱም ስታውሽ ስለማትተኝ እየመጣሽ ማስታወስ ማልፈልጋቸው ነገሮች ስለምታስታውሽ ይገባሽ። ጸጋ፣ እኔ ኮ እንደሱ አድርገው ለራስሽ አስበኝ ነው እኔ አልፈልግማ። ጥሩ ካልፈለግሽ፣ ቹቻ፣ ስልኳን መልሽላት። በዚቲ አልመልስላትም። እች ሰይጣን መጥፎ ነገር ታረጋለች። ችግር የለው መልሽላት። በዚቲ ግን ማለት ነው እቺ ልጅ የምታረገው ነገር ምንም እያማረኝ አይደለም። እሺ ቹቻ፣ መልሽላት አልኩሽ። ካልሽሺ እንኪ ሰምኛለ። ጸጋ አሁን የምነግርሽን ነገር በደንብ አድርገሽ ስምኝ፣ እሺ? ምንድነው እሱ? ቤዛ በያሬድ ፍቅር ክንፍ ብላለች ብለሽ ሄደሽ አሁን ሁኑ ለማሚ መናገር ትችያለሽ፣ እሺ? ምን? አዎ። እኔ ግን መቼም ቢሆን ያሳለፍሽ ሁነት መጠየቄን አላቆም። ቆይኔ ባልነግርሽስ ሳቶ እጂ፣ በግድሽ እያንዳንዱ ህመምሽና ስቃይሽን ትነግርኛለሽ እኮ። ለምን? ምክንያቱም ያደመረ የሚባል ሴጣን ለህግ መቅረብ አለበት። ይሄ ደግሞ የኔ የቤዛ አቋም ነው። እሺ፣ ከሁን በኋላ የፈለግሽውን ነገር ማድረግ ትችያለሽ። መቼም ቢሆን አታስቆሚኝል ቲምን ለማድረግ እየሞከርሽ ነው። እች ነሽሽፎቶን እናትሽ ብትሰጣቸውስ? ከፈለገሽ ትስጣት። እኔ ግን ከእሷ አህይወት ጀርባ ያለውን ነገር አጣርቼ ፍትህ ሲሰፍን ማየት ነው የምፈልገው። ቆይ ግን ቤዛ ለምንድነው አርፈሽ የማትቀመጭው? እንደዚያ ዓይነት ነገሮች ጥልቅ ምትቻ አንቺ ልጅ እኮ ያለ እድሜዋ ተደፍራለች። እሺ አስቢው፣ ይሄ ነገር የደረሰው ወይ በእኔ ወይ ደግሞ ባንቺ። እሺ እሱን ተይው፣ እዛ ሰፈር ጥለሻት በመጣሹ በሚጢጢ ቢሆን የደረሰው ዝም ትይ ነበር? ስመ አብ ወወልድ ወመንፈስ ቅዱስ። ቆይ ቤቲ ምንድነው የምታወሩው? ግን አየሽ፣ የሁሉም ሰው ህመም የሚገባን በራሳችን ሲደርስ ብቻ ነው። ለዚህ ነው እሺ፣ ከጸጋ ጎን መቆም አለብን እምልሽ። እና እኔ አልቆምም ብያለሁ እንዴ? ትሰሚኛለሽ? ብቻ በእናትሽ በቃ የዛሬዋን ጸጋ ትመልከች ያኔ እንደኛ ህጻን እያለች እንደኛ መቦረቅ የማራት ተደፍራ ተሰብራ የተቀመጠችውን ጸጋና ስብህት ቆይ ቤዚቲ እቺ ልጅ በዚያ አያያዟ እኛ ንስ ብጎዳ እሱን አላውቅም። ግን በቃ ሁሉም ነገር ከዚህ በኋላ ፈጣሪ እንደፈቀደ ይሆናል። ቻ ግን በእናትሽ አንቺ ልታስቆምኛት ሞክሪ። በቃ ግን ያልኩሽ ያልኩሽ ነገር ገብቶሻል አይደል? አዎ ገብቶኛል። እንደዛ ከሆነ ነው የቶሎ ቶሎ እንሂድ። እቺ ልጅ ምን ባረጋት ነው የሚሻለ? ቆቼ የሰው ማኛ ይላል። የሴጣን ፍቅረኛ እንዴት ነሽ? በእናትሽ የሴጣን ፍቅረኛ ነው ያልኩ። ባለሰፈር ፈጠጥ ደስ ይለኛል። ቆይ ምን ሆነ ነው እንደዚህ ተከስኩ? አንተ የሰው ማኛ፣ የሰው ወንጭፍ፣ የሰው ሞቅታ ወዜ ነ ወዜ ወዜ አልነበረሽ? ምን ሆነሽ ነው? ደግሞ ምን ሆነህ ተጨነኩ? እንደለመድኩ ከዚህ በኋላ

ከዛ አሁን ሰውየው መጣ። አንተን ቀይ ካርድ ብላለች። አይዞ ወንድ። አንተ እዚህ ሁኔታ ውስጥ እንኳን ትቀልዳለህ? በቃ ምን ሸኖ፣ ፍታ ከተባልክ ፍታ። አንተ በደህና ሳትርታ አሰማምጠው የለ እንዴ። ምንድነው የምታከብደው? እና እና ማ በቃ ትርታን እያሰማመጥ ኮዬ ማለት ነው። ምንድነው የምትለው? አልሰማ አንተ እዚህ ግን። ቆይ ገብታላለች እንዴ ልጅ? ማ ገኒ? አዎ ገኒ። አረ እንደዚህ የሚባል ነገር የለም እንዴ። አንድ ሰው ሁለት ያፈቅራል እንዴ? እኔ እኮ ገራ ከበኝ ወጫ አስጨነክኝ። ያንተ ነገር እኮ ምንም መያዝ ነገር ሳሙና ማለት ነው ማክ እንደሱ እንኳን አይደለም እኮ ጎጃራ ግራ አጋባኝ። አው እንዴ ወጭ ብርብር አደረከኝ እኮ ታዲያ ምንድነው ፎንቃ ከሌለብን እንደዚህ የምታክዘው? እኔ እንጃ ብቻ ሳለምዳት አልቀርም ወይ። መላመድ መላመድ የመሰለ ክፉ ነገር የለም መላመድ ደሞ ክፉ የሆነው ለምንድነው? መላመድ ነዋ፣ ቀስ ቀስ እያለ ወደ ፍቅር የሚለወጠው አንተ ልጅ ፍቅር ሳይዘፈታ በቃ በቀ አይደል። በእናትህ እኔ ጭንቀት አሉ ድማ አታስጨንቅኝ። ና አሁን እንሂድ ወዴት ነው ምንሄደው? ናሱ ያሰኛል ነው። ስጠበቅሽ ብዙም አልቆየ መሆን የምታ ደግሞ ምንድን ነው ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። እንዚህ ነገር ፊትሽ እኮ የሆነ ነገር እንደተፈጠረ አስታውቃል። ምንም አልሆንኩ። ይልቅ ያሬድ፣ አንድ ነገር እንድትረዳኝ እፈልጋለሁ። ምንድን ነው እሱ? ጎበዝ የህግ ሰው ወይም ደግሞ ጠበቃ እንድታገናኘኝ እፈልጋለሁ። ምን ጠበቃ ነው ያልሺው? አዎ ጠበቃ። ደግሞ ምን ይሰራልሽ? ቆይ ለምን ፈልገሽ ነው? እሱን መናገር አልችልም፣ ግን በቃ የምትችል ከሆነ እርዳኝ። ምክንያትሽን ግን የግድ እንድትነግሪኝ እፈልጋለሁ። ምክንያት የምን ያደርግልሃል በደንብ ነው የሚያደርግልኝ ይልቅ ንገሪኝ ለምን እንደ ፈለግሽው ደመረ የሚባለውን ሰውዬ ለህግ ማቅረብ እፈልጋለሁ ደመረ ደመረ ደግሞ ደሞ ማነው ጸጋን በልጅነቷ የደፈራትን ሰውዬ ህልሟን ሁሉ ነጥቆ ሰው እንድት ጠላ አውሬ እንድትሆን ያደረጋትን ሰይጣን የሆነ ሰውዬ መክሰስ እፈልጋለሁ ኖ በዚ ይሄማ በፍጹም ሊሆን አይችልም ለምንድን ነው ማይሆነው ምንም ከባድ ሪስክ ስላለሁ ምን አይነት ሪስክ ህግ ፊት ያቀረብሽው አንቺ እንደሆን ሲያቅ ዝም የሚል ይመስልሻል ምን እንዳያመጣ ነው አመኝ የሆነ ችግር ለመፍጠር መሞከሩ አይቀር ነገር እና ገና ለገና ችግር ይፈጥራል በሚል ፍራቻ ሰውዬው በነፃነት እንዲኖር ፍቀጅለት እያልከኝ ነው? ቴቤዚ ይህንን እኮ ለመጋፈጥ አንቺ እኮ በጣም ገና ነሽ። እስኪ ንገረኝ፣ ይህንን ለመጋፈጥ ብቁም መሆኑ መቼ ነው? እሱን አላውቅም፣ ግን ደግሞ አሁን ገና እንደሆነች ነው የሚገባኝ። ሰማኛለህ ያሬድ፣ ይህንን ሰውዬ ህግ ፊት አቅርቤ የእጁን እንዲያገኝ እስካላደረኩት ድረስ እኔ መቼም የሰላም እንቅልፍ አልተኛ አልተኛም። ምናል ለምነግርሽን ነገር ለመስዋት ተሞክሪ ያሬድ አስበው፣ አሁን ጸጋ ላይ የደረሰው ነገር በታናሽ እህትህ ቢደርስ አንተ እንደዚህ ነበር የምታደርገው? ሱ አለ እና ነገር እየሆንችን ለማለት የፈለግከው ጸጋ እህት ወይም ደግሞ የስጋ ዘመድህ ስላልሆነች ነው። ቤዚ እች ልጅ እኮ እስከዛሬም ጉዳይ ዝም ብላ ይቆየችበት የሆነ የራሷ አምከት ይኖራታል። ስላስፈራራት ነው ስላስፈራራት ነው፣ ይህንን ነገር ለአንድ ሰው ብትናገር ይገልሻለሁ ስላላት ነው እንጂ ፈልገው አይደለም። ታዲያ ይህ አባባል ተራ ነው እያልሽ ነው ያሬድ? ፕሊስ የልጅቷ ህመም ይግባህ እንጂ። ቆይ ግን እች ልጅ ይህን ነገር ለመጋፈጥ ዝግጁ ነች? እሱ ላይ እንኳን ገና አላወራንበት። ታዲያ እስከምንድን ያወራችሁት? በቃ የገጠማትን ነገር ስትነግረኝ ይህንን ነገር ያሰብኩት። እኔ እኔ ግን እኮ ቤዚ ይከሰስ ራሱ ቢባል እኮ ከሳሽ መሆን ያለባት እኮ እሷ ነች። ይሄ ደግሞ ግድ እሷ ፍላጎት መኖር አለበት። ለእሷ አታስብ። እኔ እሷ እንድትስማማ አደርጋታለሁ። እንዴት አርገሽ? እሱን አላውቅም፣ ግን ደግሞ ወደደችም ጠላችም ይህን ሰውዬ የግዴታ መጋፈጥ አለባት። ቤዚ እኔ ግን በቃ እዚህ ነገር ውስጥ አንቺ እጅ እንዲገባ በፍጹም አልፈልግም። ስለዚህ አረዳሽም እያልከኝ ነው? አዎ ቤዚ በዚህ ነገር በፍጹም አልስማ በቃ እንደ አንድ ፍቅረኛ ከጎኔ የምትቆመው በዚህ መልኩ ብቻ ነው። ቤዚ እኔ እኮ አንቺን ፕሮቴክት ለማድረግ እየሞከርኩ ያለሁት እኔ ደግሞ ፕሮቴክት እንድታደርገኝ አልፈልግማ። ከጎኔ ቆመ ሀላማዬ እንዳሳካ እንድትረዳኝ ብቻ ነው የምፈልገው ይሄ እኮ የህይወት ጉዳይ እኮ ነው። ታዲያ ቢሆንስ እ ይሰማኛል ከሆነ ወዲህ እንዳንተ አይነት ፍቅረኛ ያስፈልገኝም። እሺ ሁለተኛ ጥገቤ እንዳትደርስ ቤዚ ፍጭ ቆይ እሺ፣ ምንድን ማድረግ አለብኝ የምር ቢዘኞች ደረቅ ነገር ነው ፍጭ ንዲባለኛው አውጋኝ ሴ እን የተኮቅ ጀመብላል እስኪ ተወ እንዲለ ራ እንደዚህ ዝም እያልክ እንነው ዝም ብዬ ማየ አንተው የሚተናኮሰኝ ሰው ሁሉ እኮ በዛብ ማን አባት ሆኖ አንተ እኔ ነካ ማን እንደሆነ ባውቅማ ደህና ረጌ ልኩን አልሰጠውም ነበር። አዳም አታቀው ጠላት ነው የማላውቀው ጠላት በፊት አንደ ፍሮምት ቆይ ምን የሚለው ነገር ነው? እኔም አልገባኝ። አንተው ትላንት እለት ነው አጠገቤ እንዲደርስ ያለች፣ እንዲሁ ምክንያቷን ጠቋም አላረገህም? ምክንያቷም አፍሬም የለውም። ለአንተ በማሰብ ነው ትለኛለን እኮ አንተ ምንጠረጠርክ? እኔም ያ የሚባል ጉድ አንድ ነገር ጠንስሷል ብዬ ነው የጠረጠርኩት እኮ። ለምን ብቻ ግን ውስጥ የሚያውጋኝ እንደዛ ነው። አይ እሱ እንኳን አይሆንም እኮ እንዴት የእሱ ባዶ ሜዳ ይዘላል እንጂ ያን ያክል እንኳን ዲፍረት የለውም፣ ሴት አምጥቶ እንደውም አንዲዋ አዳር እኮ እንደው ነገሬን ወደ ገብቶ ሲያኘከኝ እኮ ነው ያደረው። አይቶ ወንድማ ችግር ካለ ወይ ብዬሽ ቦቼ፣ ቆይ ጠብቀኝ እራሴ እኮ በቃ እኔም በዚያው

አንቺ ነሽ እንዴ ነኝ ቆይ አንቺው ምን ሆነሽ ነው ኧረ እኔ ምንም አልሆንኩም ይሁን ነገር እንደሆነሽ እኮ ፊትሽ ያስታውቃል ቆይ ማነው የምትደባበቂው ናታን ይባላል አታውቂውም ናታን ኧረ እኔ አላውቀውም ስንተኛ ክፍል ነው አስረኛ ክፍል ነው አላውቀውም ታዲያ ምን አድርጊ ነው የሚልሽ በለፈለፉ በአፊ ጣፉ ማለት እኮ ማለት ይኸውልሽ ትምህርት ቤታችን የአርት ፌስቲቫል እንዲወዳደር ተጋብዟል እና እና ይሄንን ነገር ሶስ ይነገረችኝ ከዛ ምን ትለኛለች ዳንስ ብትች ኖሮ ትወዳደሪ ነበር አለች እኔ ደግሞ ዳንስ እንደመችና እንደማልችል አሳይሻለሁ ብዬ ሄጄ መመዝገብ እሺ ታዲያ መዝጋቢ ማን ቢሆን ጥሩ ነው ማን ነው ይሄ ናታ ተብዬው ልጅ እንዴ ታዲያ ቆይ ምን አድርጊ ነው የሚልሽ ዳንስ ካላሰለጠንኩሽ ብሎ እኮ ነው ጭንቅላቴን እያዞረ ያለው እንዴ ታዲያ ቢያሰለጥንሽ ሰለጥነሽ ምን ችግር አለው አንይቱ አይ ቤዛ የልጁ ልጅ ባህሪ እኮ ስላልገባሽ ነው እንኳን ከልጁ ጋር ጊዜው ትረሽ ዳንስ ለሰለጠኝ ቀርቶ ሁለት ደቂቃ አብረው አብረሽ ብትቆሚ ልብሽን ነው የሚያወልቀው

እኔ እኮ እሱ ብቻ ኳር እንደሚገርም በዛ ላይ ጉራው በቃ ከሱ ውጪ ማንም ምንም ነገር የሚያቀርብ ሰው አይመስለውም። ቆይ እሺ፣ ልጁ ዳንስ ይችላል። እሱ እንደዛ ነው የሚያወራው። እኔ ግን ምንም ልጁ ዳንስ የሚችልም አልመሰለኝም። ለነገሩ ልክ ነሽ። እንዲህ ጉራ የሚያበዙ ሰዎች እኮ የሆነ ጋፕ ያለባቸው ሰዎች ናቸው። እኔ አሁን እንዴት አድርጌ ነው ከዚህ ልጅ የምፋታው? እባክሽ ዝም በይ። ፍታ ትስጭው እንዴ? ከብሩኬ ጋር ሁኚና ኮስተር በይበት በቃ። እኔም እኮ እንደሱ አስቤ ነበር፣ ግን ብሩኬ አልመጣም። ቆይ ግን አንቺ ዳንስ ትችያለሽ እንዴ? ላሳይሽ ወንድ ከሆንሽ።

እንዴ፣ እንዴ፣ እንዴ! ምን ጉድ ነው! ስለምንድን ነው የምታወሪው? ከቦቼ ጋር ምን ሆናችሁ ነው? አልገባኝም። ምን አልገባኝም? ታያለሽ ቦቼራ፣ አንቺን አይቶ ዝም ብሎ ሊያልፍሽ አይችልም በምንም ሁኔታ። ግን አሁን ምንም ሳይናገርሽ እኮ ነው የሄደው። እንዴ፣ ምናልባት ስላልፈለገ ይሆናል። ካልፈለገ። አይ፣ እኔስ እንደዛ እንኳን አይመስለኝም። እና ምንድን ነው እሱ? ተጣልታችኋል እንዴ? እንዴ፣ ለምን እንጣላለን? እሱን እንኳን ተይው መጣላት። እንኳን በደንብ አድርጋችሁ ተጣልታችኋል። አልተጣላንም አልኩሽ እኮ አሁን ደግሞ በደንብ ገባኝ። ምንድን ነው የገባሽ? አሀ ትላንትና፣ ያለ ምክንያት አይደለም ስለ ስለጸጋ የጠየቅሽ። እንዴት ጸጋ ከቦቸራ ጋር ከተገናኛችሁ አንቺን የሆነ ነገር አደርግሻለሁ ብላ ዛተችብሽ፣ ከዛን አንቺም ደግሞ ከቦቸራ ጋር ማውራትና ከቦቸራ ጋር ያለሽን ቅርበት ተውሹ። አቤት ጄሪ፣ አቤት ጄሪ! አንቺ ምን አይነት ምጡቅ ጭንቅላት ነው ያለኝ! ድንቄ ምጡቅ እሱን ተይውና። ቆይ ግን ለምንድን ነው ከቦቸራ ጋር እንዳትገናኙ ያለች? እሷ ምንም ያለችኝ ነገር የለም አልኩሽ እኮ ምን ሄቨን፣ ረሳሽኝ እንዴ? ይህኝ እስቲ ጄሪ እኮ ነኝ። እናሁኛ ነገር አነፍንፎ የማግኘት አቅሜ በጣም ከፍተኛ ነው። ስለዚህ እኔ ያልኩት ትክክልና እውነት ነው። የፈለግሽው ማሰብ ትችላለሽ። እኔ ግን አሁን ብቻዬ የሆነ አዲስ ነገር ተፈጥሯል ማለት ነው።